ድምፃዊት ሃይማኖት ግርማ አስራ ሁለት ዓመታት ለምን ጠፋሽ ከሙዚቃ ኢንዱስትሪ ተብላ ስትጠየቅ የሰጠችው መልስ እጅግ በጣም የሚገርም መልስ ነው። አደጋ ደርሶባት ነበር። ሌባ አንድ ወቅት ላይ በጣም ጉድ ሰርቶታል። የሰራው አሰራር ደግሞ ሌባው ምን እንዳረገው የተናገረው ነገር እኔም ፈታ ዘና ስላረገኝ ለእናንተ ልጋብዛችሁ ፈለቀ። መረባሪያው እንግዲህ ለንግግሩ ከባድ መልስ መልሶለታል። እነሱን በተከታታይ ለእናንተ ጋብዛችኋለሁ ማለት ነው። እንደዛ እንዲሆን ማን ነው እንደዚህ አይነት ነገር ያደረገባት? እንዴትስ ሆና ልትወጋች አለች? በምንስ ትወጋች? አይኗስ እንዴት ሆኖ እንደዚህ ደረጃ ደረሰ የሚለውን ነገር ከራሱ አንደበት እንሰማዋለን። ዶክተር እንግዲህ ጄኔራሎች ጋር የገጠመውን ገጠመኝ ሰፋ አድርጎ አጫውቶናል። እኔ በጣም ስለመሰጠኝ ለእናንተ ልጋብዛችሁ ፈለግኩኝ ማለት ነው። ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርገ ጀመት ያለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በዋ ክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። What's happening? What's happening? Hey! ለምንድን ነው አጣርፍሽ፣ ይጠራሽ መነጋገር አለብን። ስለምን እኔ አላማ ያለኝ ሰው ነኝ። ከመጋባታችን ከሁለት አመት በፊት ቤትና መኪና እንዲኖር ነግረኝ ነበር፣ ግን አንተ በሰጠው የጊዜ ገደብ መግዛት አልቻልክም። ስለዚህ ግንኙነታችን እዚህ ጋር ያቆማል። መልካም እድል ይግጠመን። ለማሳካት እየለፋው ነው። በነገራችን ላይ የሰርጋችንለት ሰርፕራይዝ አረግሻለሁ ብዬ ነበር ያሰብኩት እንጂ ቤትና መኪና ገዝተሃል ላሳይሽ፣ ይችላል ምንድነው የቤትና መኪናውን ጭራ ይዘነዋል በአንድ ጎማ። ይህ ቲክቶክ፣ ይህ ተዋናይ በጣም ነው የሚያስደስተኝ። ሁሌም ነው የምናገረው። አዎ ፈታ ፈታ ነው የሚያደርገኝ። የመኪናውና የቤቱን ጭራ ይዘነዋል አላት እና በሁለት ብሎኬት ነው ጭራውን ያዝከው። በቅርቡ ደግሞ ላቱን ይዘዋል። በዚህ ሮድነት በህይወት መቆም የራሱ ነው። እኔ ነው፣ ልክ ነው፣ ደፋ ነው አስራ ስድስት ዓመታት ያህል ቀደም፣ ሀይኒ አልበም እንዳታወጣ ያገዳት ምን ነበር? በቃ ድምፃዊት ሃይማኖት ግርማ አስራ ሁለት ዓመታት ለምን ጠፋሽ ከሙዚቃ ኢንዱስትሪው ተብላ ስትጠየቅ የሰጠችው መልስ እጅግ በጣም የሚገርም መልስ ነው። አደጋ ደርሶባት ነበረ። አደጋ ሲደረሰባት ምክንያት ደግሞ እንዴት እንደሆነ ከራሷ አንድ ዓመት ታብራራ ልናለች። እንግዲህ አብረን እንከታተለዋለን ማለት ነው የግል ጉዳይ ነበረኝ። በቀደም መግለጫ ላይ ስለ አጠፋፊ ሲጠይቁኝ የሁል ጊዜ ጥያቄ ነው። በጣም ሁሉ ጊዜ ስሜታዊ ሆንኩና ተናገርኩና እኔ አሁን ከ ከችግሬ ልጀምር ችግሬ ነውና ሕክምና ሳደርግ እዚህ ይታይሻል ይሄ እስካር ትንሽ ያለው እንዴት ተሰመረ ይሄኛው አይኔ እዚህ አይኔ ስር ድረስ ሲወጋ ሲሰነጠቅ፣ ምንም አልሆነ። ይሄኛው ግን ቆዳው ተሰፋ ተሰፋና፣ ሲሰፋ አልገጠመም። ይሁን ነርቭ መጣመም ነው ያሉኝ። በኋላ ግን መልሶ ስላልገጠመ ቆዳ የሌለው ጠባሳ ማደጋ መጣ። ከዛ ምንም ማድረግ አልችልም። አልበም ብሰራም በጽሁፍ አላወጣም። መቼ ግዴታ ፎቶ እንዲህ ፊት ለፊት መምጣት አለብኝ። ያንን ስል አቆምኩ ብዬ ዘጋሁና ተውኩትና አርፌ ተቀመጥኩና መለሳለሁ ብዬም ተስፋ አድርጌም አላቅም። በቃ ሙዚቃ ከዚህ በኋላ እና ሲከፈት ራሱ ሙዚቃ መስማት አልወድም ምናምን በቃ ሰው ጋፊ ለፊት መውጣበት እድል የለም፣ እንዲኖርም አልፈልግም። ዘግቼው ነበር ነበርና ጓደኞቼ ሱዳኖች አደጋው በደረሰብኝ ሰዓት በሶስት ቀን ሱዳን ምሄድ ነበር፣ ለስራና ፕላስተር ፊቴ ታሽጎ አለ ሚዲያ ላይም እና ሰርቼ አደጋ ነው አልኳቸው። ከዛ ቆይተው ለስራ ሲፈልጉኝ ነገርኳቸው። እንደዚህ ችግር እያመጣብኝ እያበጠ መጣ። ከዛ ጠሩኝና፣ ጁሜራቢች ዱባይ ኮስሞ ሰርጀሪ ታዋቂ ሰዎች የሚሰሩበት ጥሩ ሕክምና እንዳውም ብቻዬን እንዳሉን ልጄን እናቴን ወስደው በጥሩ ህክምና አሳከሙኝና ፊቴ ተመለሰ። እዛው ዞል ቲቪም ስራ አስገቡኝ ምናምንና፣ ከዛ በኋላ የስራ ተስፋው መጣ። አፈርኩ መመለስ እና ሲጠይቁኝ አይ እያልኩ ኢቢኤስ ጎትቶ አስወጣኝ ከቤት ያ የምንወዳ ድምፃዊ። እንግዲህ ሃይማኖት ግርማ ከአስራ ሁለት ዓመታት ቆይታ በኋላ በአዲስ አለም ተመልሳለች ማለት ነው። እጅግ በጣም ደስ ብሎናል። አልበሟንም እያዳመጥ ነው፣ ጥሩ አልበም ነው። በነዋ ሪከርድስ ታገኙታላችሁ ማዳመጥ የፈለጋችሁ ሰዎች። ግን አስራ ሁለት አመታት ለምን ጠፋች ተብላ በምን ኬዝ እንደጠፋች ስለ አይኗ ጉዳይ አብራርታልን ነበር፣ ቀደም ያለው ቪዲዮ ላይ ማለት ነው። አሁን ደግሞ አይኗ እንደዛ እንዲሆን ማን ነው፣ እንደዚህ አይነት ነገር ያደረገባት፣ እንዴትስ ሆና ልትወጋች አለች፣ በምንስ ተወጋች፣ አይኗስ እንዴት ሆኖ እንደዚህ ደረጃ ደረሰ የሚለው ነገር ከራሷ አንደበት እንሰማዋለን? ክስተቱ ይህንን ማውራት ለልጄ ክብር ስል ማውራት አልፈልግም፣ ግን ጀስት ያለውን ነገር በስሱ ለመናገር ክለብ ስራ ጨርሼ በሶስተኛው ቀን ሱዳን ሀገር ልሄድ ሁለት ሺ ዶላር ይዣለሁ። ሱዳን ሀገር ልሄድ ማታ ክለብ ገባሁና ሰርቼ ዘፍኜ አልቦኛል በጣም እና ከክለብ ወርጄ እዛ ቡና ጋ ቡና ስጪኝ ብያት፣ ቡና ሲኒና ማስቀመጫ ሰታኝ ይዤ ቁጭ እንዳልኩ ነው ችግሩ የተፈጠረው። ና እኔ በእኔ ያው ሰው ባያይኝ፣ እግዚአብሔር ያይኛል። ሰው ሊጎዳህ አስቦ ቢመጣ ስለት ይዞ ጩቤ ይዞ ነው የሚጎዳህ። እኔ ግን የጠጣሁባት ሲኒ ማስቀመጫ ተሰብራ ነው የተወጋሁበት። ና ሊጎዳኝ ያሰበ ነው ብዬ ስለማላምንም ለልጄም ክብር ስል ደግሞ ከተደረገብህ የተደረገልህ ይበልጣል። እኔ አይኔ እዚህ ድረስ እዚህ ጥዚው እዚህ ድረስ እንደምታየው ከሆነ ይሄም አለ ስንጥቅ፣ በዚህ በኩል እዚህ ድረስ ዲክሽፋሽፍቴን ሁሉ ነክቶታል ስንጥቁ መወጋቱ በዚህ ደግሞ እዚህ ጋር ና ያ አይኔን ለምንድን ነው የጠበቀኝ? እግዚአብሔር ለምንድን ነው ትንሿን ክፉ ነገር አጋንኜ ሰውንም አሳጣው? በዛ ላይ ደግሞ ማለት የለብኝም። ድንበር አለው። ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል ብዬ አስባለሁ። ይህን ሁሉ አመት ለልጄ ስል ዝም ያልኩትን አሁን በማውራቴ ልጄ አድጓል። ልጅ ሆኖ ይሄን ቢሰማ ኖሮ በልጅነት አቅሙ አንተ የን ጨካኝ ልጅ ምና ቢያጠፋ እሱ ይጠቃብኛል ልጄ ብዬ ማሰብ ለልጄ ስል ዝም ያልኩትና አሁን ደስ ብሎኛል። ያንን በማድረግ የምኮራለሁ። ለምን ድንበር አለው ዝምድና አሳልፎ አይሰጥም። ለምን እኔ በሞትም አትናገሩ ብዬ ሞት ነው የሚመስለኝ ግን እግዚአብሔር ያንንም ስለሚያውቅ አይኔ ሄው ደህና ሆነ። ከዛ በኋላ ሰርቼ ኖርኩ፣ ጥሩ ህይወት አየው፣ ደስተኛ ሆንኩኝ። 12 ዓመትም ደስተኛ ነበርኩኝ። ጭንቀትና ሀዘን ውስጥ አልነበርኩም። ደስተኛ ህይወት ውስጥ ነበርኩና ከዛ አንጻር እዚህ ድረስ ከተናገርኩ ይበቃኛል። በቃ እግዚረመስል አንድ ጊዜ እንትን ያው ሌባ አንድ ወቅት ላይ በጣም ጉድ ሰርቶታል። የሰራው አሰራር ደግሞ ሌባው ምን እንዳደረገው የተናገረው ነገር እኔም ፈታ ዘና ስላደረገኝ ለእናንተ ልጋብዛችሁ ፈለኩኝ። አድናቂ ነኝ ብሎ አቀፈኝና ሁለት ስልክ ነው ያለኝ። ሁለት ስልክ ነበረኝ ማለት ሁለት አፓራት እሺ ከዛ የተችና ትንሽ እየዋ ስልክ አለችኝና በተቹ አውርቼ ብዙ ጊዜ ዝርክርክ ነገር ነኝ። እዚ ኮት ይሰከታለኝ ስልክ ከዛ መጣ ፊት ለፊቴና፣ በጣም ነው የማደንቅህ ምናምን ብሎ አቀፈና ሳመኝ ልጁ ለካ ልፎኛል። በዛ ሰዓት ይኸኛውን ስልክ ማለት ነው። አድናቂው ልብስ ሳይ የለም ስልኩ ብዙ በጣ-፣ ባጠገቤም ኧረ እባካችሁ አሁን አቅፎ የሳመኝን አይታችሁታል። ማን ነው ይበል። ኧረ እባካችሁ እንደው አንዳንዱ ልጅ አስኩኝ ጃኬቱ የተመሳሰልብኝ አንተ እንደ እንዳፋ ያሳምከኝ። አይ አሁን አድናቂኔ ብለህ አቅፈስብኝ ነበር። ከዛ መጨረሻ ላይ ደወልኩ። ስደውል በናት የስራ ስልክ ነው። በፈጠረ እኔ ብሩ ልስጥ ሸጣው ምታገኘው ብሩ ልስጥ እና መልስልኝ አልኩት። ከዛ እሺ በቃ እሺ እመልስልሃለሁኝ። እሺ የት ላገኝህ አልኩት። ከዛ የሆነ እንትን ጋር ለተክለ ሃይማኖት አደባባዩ ጋር ፎቅ አለ። የኪራይ ቤቶች ፎቅና በቃ እዚያ ነኝ አለሁት ናዛ ምናምን አለ። እሺ አልኩ ወጣሁኝ። እዛ ድረስ ስደርስ ከራሴም እንዴት እንደተሸወድኩ በቃ ደንግጫለሁ፣ ተናድጃለሁ ምናምን። ወደ ላይ ወጣ አለኝ ወደ ሁለተኛ ፎቅ ላይ ወጣሁ አልኩት። እሺ ስድስት ቁጥር ግባና እንኳኳ አለኝ። ስድስት ቁጥር የሚባል የለም ይሄ 27 26 35 ምናምን የሚቆጥሩ ሆኖ ተሳስቼ ነው። 35 ቁጥር ነው። አዎ፣ 35 ቁጥር። በቃሽ እዛ ውስጥ ነው ያለሁት። አንኳኳ ና ግባ አለኝ። እሺ ብዬ አንኳኩቼ ገባሁ። እንትን ስል ከኔ ወፈረ ሰውዬ ቁጭ ብሎ ሲጽፍልሃል እዛ ቁጭ ብሎ አሎ። አልኩኝ፣ አቤት ምናምን። ገባህ? አዎ። እሺ፣ ፊት ለፊት ማነው የተቀመጠው አለው። ኧረ የሆነ ሰውዬ ነው ያሉት ምናምን አልኩት። ስልኩን ስጣቸው አለ ተቀብሎም እንዳለ ታውቃለሳችሁን ይሄ ሰውዬ አሸባሪ ነው፣ ቦምብ ነው። እንደዚህ የመጣው ሰውዬው በተቀመጠበት ለእሺ ያው አሸባሪ ነው ሰውዬው ሰውዬው ሁን ቢዙ አሸባሪ ነው አለው። እንደዚህ በቃ ተቆጥቻለሁ ምናምን በቃ በቃ ሴት መቀመጫ እኔ እናንተ ቤት እናወራለን እሺ ጭራሽ ከአድከኝ ማን በልጅነት አግባለ አንድ ጊዜ የምንወደው ተዋናይ እንግዲህ አብዛኞቻችን የምናውቀው በስንቱ ሲትኮም ላይ ነው እንግዲህ ገለታን ወክሎ የሚጫወትልን ምርጥ ምርጥ ተዋናያችን ነው እንግዲህ አንድ ወቅት ላይ እንግዲህ ጄኔራሎች ጋር የገጠመውን ገጠመኝ ሰፋ አርጎ አጫውትኗል እኔ በጣም ስለመሰጠኝ ለእናንተ ልጋብዛችሁ ፈለግኩኝ ማለት ነው አብረን እንድንከታተለው ከወዲሁ ቀበስኳቸው ማለት ነው። ያው በገለታ ነው። አንተም የገለታ አድናቂ ነው፣ ነገረኛ በስንቱ አዎ። እና የሆነ ቦታ ላይ እንደው ቦታውን ያው ላለመግለጽ ነው የወታደራዊ ቦታ ስለሆነ እዚያ ቦታ ሄድኩኝ ለሥራ ጉዳይ ማለት ነው። እና ማታ አካባቢ ላይ ከንትን ወጣሁ ማለት ነው። ከዶርሚ ወጥቼ ወክ ላደርግ ሲሄድ እዴ→ ገለታ ገለታሉ ወደ አምስት ጄኔራሎች ናቸው። ደነገጥኩኝና አቤት ናም በየቆቁ በጣም ቤተሰቦቻቸው እኔ በዚህ አጋጣሚ እንደው እንትን ሳልል እኔ ለሀገሬ ጄኔራሎች ለሀገሬ መከላከያ ሠራዊት ትልቅ ክብርና ምስጋናም ፍቅርም አቀርባለሁ። እውነቴን ነው። በጣም ደስ ያለኝ ግን አመጡ መጣው መሀላቸው ቁጭ አልኩ። በቃ ስለ ገለታ ስለ በስንቱ ነው የሚያወሩልኝ። አወራለሁ፣ እናገራለሁ። እንደገና ደግሞ አንደኛው ጀኔራል ደግሞ የነገና ልድምን አይተውታልና ወታደር ነበርክ እንዲህ ምናምን ነገር ሲሉኝ አዋልኩኝ፣ ብሔራዊ ወታደር ነበርኩኝ ነበር። እሺ ልባርቅ። እዚህ ጋር አንድ ጋርድ እንደዚህ ሆኖ ቆሟል። ሽጉጥ እዚህ ፍለፊት አለ። እዚህ ጋር አንዱ ቆሟል። ሁለት ነው ሶስት፣ ደግሞ እንደዚህ ፈንጠር ፈንጠር ብሎ ተቀምጠው አይናቸው ከእኔ አልተነቀለም። እንዲች እንዲች እንኳን አልጨፈኑም፣ እንዲች አይናቸውን አልጨፈኑምና እነሱ መሃል ሆኜ ይጠይቁኛል፣ አወራለሁ፣ ይጠይቁኛል፣ አወራለሁ። አንተ እኔ በህይወቴ መቼ በልቶኝ አከኬው እንደማላቃላቅም። እዚህ ቦታ ላይ ምንድን ነው የምታስቀምጠው? ሽጉጥ ማስቀመጫው እኮ እሱ ላይ በላህ፣ እዚህ ላይ በላህ። እኔ ይሄንን እንዴት ይየልካከው? ማከካ አያስፈልግም እኮ እንዲህ እንዲህ ሆኜ እኮ በቃ ሲጨነቅ፣ አብሽ ወይ ምናምን ስለው ዳቢሎስ ሊያስቀስፍህ ፈልጎ ነው። አይ ና እኔ አክልሃለሁ። አይኔ እዚህ ጋር እንዴት ነው የምታውከው? በጣም አዎ። ከም- እንዲህ አልክ እኮ ሽጉጥ ልታወጣ ነው የሚመስለው። አዎ። ይቀልቡኝስ። አዎ

ከዛ ሂዳላሉኝ በቃ እዛ ስናወራ ምናምን በቃ ተሰቃየሁኝ። መጨረሻ ላይ ወዴት እየሄድኩ ነው አሉኝ። አንድ ከሰላሳ ደቂቃ ምናምን በኋላ ወዴት እየሄድኩ ነው ሲሉኝ፣ አይ ውጪ ላይ ሰው አናግሬ ልመጣ ነው አልኳቸው። በል እሺ፣ በርቱ፣ እሺ እና እንትናን በስንቱን አድናቂው እንደሆነ ንገረው፣ ቤተሰብ ሁሉ ይወደዋል ምናምን፣ አንተም ቤተሰብ ይወዳችኋል ምናምን አሉኝ። እሺ አልኩኝ። ከዚያ ተነስቼ ወደ ውጭ ነበር ሊሄድ የነበረው አይደለም? ወደ ዶርም ላይ ቢሆን ምንድነው? ወንበር ላይ ነው። አደጋ ጭንቀት ከሰሞኑ ደግሞ መነጋገሪያ የነበረው አብዛኛው ህብረተሰብን ያስቆጣው ንግግር የማ ነበረ የአገልጋይ የዮናታን አክሊሉ መድረክ ላይ የተናገረው ንግግር እጅግ በጣም ብዙ ሰውን አስቆጥቷል። ሰመረባሪያው እንግዲህ ለንግግሩ ከባድ መልስ መልሶለታል። እነሱን በተከታታይ ለእናንተ ጋብዛችኋለሁ ማለት ነው። እናንተ ደግሞ የፈለጋችሁትን ሀሳብ ከስር በኮሜንት ሀሳባችሁን ማስፈር ትችላላችሁ። እስቲ መጀመሪያ ስለ ዮናታን ምን አለ የሚለውን ነገር ጋብዣችሁ እመጣለሁ ማለት ነው። አድራጊነት የጸሎቱን መልስ አባትነት ምናምን የምንገመገመው በሰው ነው። በጣም ሰነፍ እግዚአብሔርን የሚገመገመው በሰው ነው። ይሁን እንትን አንተ ተመልከተው። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል። ከስንፍና የተነሳ ጠምጃቸው ልሞት ለምን አይልኩም? ለምን አይልኩም ለምን ይልካሉ ከነዚ አይቀየም። በጣም የሚቀይመው አይታችሁ እኮ የተሳካለት ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ደሃ ጥቁር ኩንዳን ከያዘ አይለቅም። ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ደሃ ሆንም፣ ብራዘር ሰው ያለ ምክንያት ደሃ ሆንም፣ እነግርሃል። ሁላችንም ራቁታችን የመጣነው ሰው ያለ ምክንያት ደሃ አይሁን። የሆነ ጉዳይ ወይ አመሉ አመሉ አመሉ ወይ አመሉ ነው ደሃ ያረገው። ከዛ ሲቀጥል ስንፍን? የተሳካለት ሰው ወይም ስራ ያለው ሰው ብዙ ጊዜ ሰው አይቀየምም ሀብታም እኮ ሰው አይቀየምም ማለት አሁን እዚህ ጋር ወደ መስሐት መጣ ድሃ ግን ጥቁር ጉንዳን ማለት ነው ነክሶ አይለቅህም ይሄ አንተ ትምህርት ነው በነገራችን ላይ ስለ ራስ ህይወት ሰው የተናገርከው ድሃ እንዲህ አይነት ሰው ነው ካራክተራይዝ እየተደረገ ነው ድሃ አሁን እዚህ ጋር ሄዶ ሄዶ ምሳሌው መሃል ላይ ስሜታዊ ሆንክና መናገር የፈለግከው ነገር ተናገረ ድሃ መርዙ ይተክልብሃል ጉንፋን ይዞ ጉንዳን ስለሆነ ጥቁር ጉንዳን ስለሆነ አይለቅህም እንደዚህ እንደዚህ ይሄ ምን ያስፈልጋል ነው ሲጀምርስ ስለ ጉንዳን የተባለው መጽሐፍ ቅዱስ ላይ ታቀላለህ። ጠቢቡ ሰለሞን ጉንዳን እንደና ተመልከታለህ ምን አይነት ትምህርት እንደሚወስድ ከጉንዳን ጥንካሬውን ተካፍሎ መብላቱን ከራሱ ክብደት በላይ ተሸክሞ ለሌሎች መትረፉን ሁለት ወድ እንዳለው ሁለት ወድ አለው ከጉንዳን ጠቅሶታል። በስነ ስርዓት ወደ ገብረ ጉንዳን መጽሐፍ ቅዱስ ታነቡ እንደሆነ ምን ያህል ጥልቀት ትመስላላችሁ። አንዳንድ ጊዜ እንደ አውቶ ጉንዳን ምንነቱን እንትሆና አሁን በዚህ ሴንስ ግን ድሃን እንደዚህ አይነት ምሳሌ ማድረግ ምንስ አስፈላጊ ነው? አንፎርቹኔትሊ ሁላችንም ድሃን ሀብታም ሆንን ይመስለናል፣ እንጂ ሁላችንም ድሃን በዓለም ካቴጎራይዜሽን ሲመደብ ከሆነ ኢትዮጵያ ውስጥ ያለን ሰዎች ድሃን፣ ኢትዮጵያ ድሃናት፣ አፍሪካ ድሃነች። ከዚያ ወረድ እንግዲህ ባለጸግነትን አሁን አንተ በምትለው ድሃ መሰረት በገንዘብ ስለሚለካ ማለቴ ነው፣ በቁሳቁስና በገንዘብ ስለሚለካ በዛ ደረጃ ሲደመር፣ በድምሩ ውጤት፣ በድምር ሲባዛ፣ ድምር ሁላችንም ድሁጅ ነው። ሀብታም የሚባል ነገር እዚህ ሀገር የለም። ትናንትና የሆነ ቦታ ጋር የነበረ ሰዎች ዛሬ ስለተሳካላቸው ሰማይ ስለተሰቀሉ የመጡበትን ባክግራውንድ ረስተው ድሃን እንደዚህ እንደዚህ አድርገህ ማስተማር አሁን ይህ ትምህርት ምን ያስተምራል? ድሃ ከነከሰ አይለቅም፣ ድህነት እንደዚህ እንደዚህ ነው ብሎ ድሃን ማስተማር። ተቀምጣችሁ የምትስቁ ሰዎች በሙሉ ብሎ ያልገድላችሁ ባለጸጋው ናችሁ ከሆነ በጣም የሚያሳዝነኝ ግን፣ የምትባሉት ሰዎች ከተቀመጣችሁ 75% ጉንዳሮቹ መሆናችሁ ነው የሚያሳዝነኝ። እየተሰደባችሁ የምትስቁ ሰዎች ግርም ይለኛል አንዳንድ ጊዜ ላይ ሰው እየተሰደበ ተቀምጦ ሲያዳምቅና ሲስቅ ይሄ ከጽድቅ ጋርም አይገናኝም ከምንም ትምህርት ጋርም አይገናኝም ሰው ከማዋረድ እና ከማዋረድና ከመዝለፍ ጋር ይገናኛል። ኦፍ ኮርስ ይገናኛል። የማይሰጥ ምሳሌ ነው የሰጠው ስትል ድህነትን ጠቅቄ የማቅ ሰው ነኝ። ስለ ድሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት አስራ ሁለተኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግር ያውቃሉ እና በዚህ በዚህ ደረጃ ልክ አይደለም። ነገሩ የጮኸው አንዳንድ ሰዎች አሁን ደሃ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻይንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደኋላ ብዬ አላቅም። ደሃ ጥቁር ጉንዳን ነው ብለህ አልክ። በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ ስለ ራሴ ነው ያወራሁት፣ ስለ ሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየአመቱ ወቅት እየጠበቁ እኔን ለማጣጣልና አገ ይሄ በጣም ዘግናኝ የሆነ አስተሳሰብ ነው። ትክክል አይደለም። ይቅርታስ ማለት ማንም ጎዳ? ይሄን ምሳሌ የሰጠሁት ስሜታዊ ሆኜ ነው ወደ ሌላ አውድ ሊሄዳል። ልክ ናችሁ። እና አጥፍቻለሁ። አንድ የሃይማኖት አባት መቼ እድሜ እንግዲህ የሃይማኖት አባት ሲባል አበው ሁሌ ምን ስለው ተለቅ ያለ ሰው ነው። ለዛም ባይደርስ በሃይማኖት ግን እንደ አባት ነው የምትታየው። ፊገርነትህ ለብዙ ወጣቶች ታዳጊዎችም እንደ አባት ፊገር ልትሆን ትችላለህ። ናቹራሊም እንደ አንድ የሃይማኖት አባት ሰበር ማለት ይቅርታ፣ አጥፍቻለሁ፣ ይሄ አይደለም ማለት ምን ችግር አለው? ፐርሰናሊ መጨረሻ ላይ ያልከው ሲንድሮም ነው ያጨረስኩት ቪዲዮ ላይ አንተ፣ አንዳንድ ሰዎች አሉ በርበሬ በረንዳ ተቀምጠው ኤፍ ቢ አይ ይከተለኛል። ምን እብደት ነው ሲጀምር። በነገራችን ላይ ሰዎች ሊያጠቁኝ ይፈልጋሉ ራስን ሲንድሮም ነው። እንደ በርበሬ በረንዳው ሰውዬ ነው። ሰላም ነው ሲ አይ ኤ የሚለው አለ። ማንም አይከተልህም ብራዘር፣ ማንም ደንታ የለውም። ሲ አይ ኤም አያውቅም። እና ወንድሜ አንተን አመት እየጠበቅህ አታክ የሚያደርግ ሰው የለም። ሲጀምር ወሰን ነይ ወሰን ነይ አይ እንግዲህ ውድኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሻ ሚዲያ ሰብሰባ ድጌዬ እስከ መድረስ እናንተ ውድኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጎ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰለም የጤና እንዲሆን ላዊች ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ ዋ ዋ